ዳጣ ከአባቷ ጋር ተገናኘች። በጣም ደስ የሚል ነገር። ዳጣ እንግዲህ አባቷ ከሞገስ ጋር ሆና በፈጠ ጠቆመችው ምልክት ሄዳ ከአባቷ ቤት ደርሳለች። አባቷም ከትንሽ መወዛገብ በኋላ ተቀብሏት ወደ ቤቱ አስገብቷታል። እቤት እንግዲህ አባቷ ብዙ እህቶችና ቤተሰብ ያፈራ ሰው ሲሆን፣ እናቷ ግን አሁን ላይ ከሱ ጋር አልነበረችም። እንዴትም ወደ ተወልደ እንደተጣለች እየነገራት ነበር። ነገር ግን አሁን ላይ ከቤት አስገብቷት ፍላጎቷን እያሟላ ወደፊት ደግሞ እናቷም ሊያገናኛት ቃል ገባላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድና የተከበራችሁ ድሬ ሰዎች እንደ እንተናችሁ ከኔ ጋር ሁሉ ሰላም አልহামዱሊላህ ረብቢል ዓለሚን በእያላችሁ በሰላማችሁ ጉዝት ይበል ለአቻና አልወልስ ኮናችሁ ሰብስክራይብ ያደረጋችሁ በየሰብ ሆኖ በዳታ እንግዲህ እንደባለፈው እንዳየነው ቤተሰቦቿን ለመፈለግ ለማፈለግ ከመገስካ በጣም የተንከራተቱና የለፉ ነበር ነገር ግን በልፋታቸው ልክ ደግሞ ውጤታማ ሆነዋል ማለት ነው። እንግዲህ ሞገስና ዳጣ አባቷ ወደሚገኝበት አካባቢ በምልክት ሰዎች ልከዋቸው ነበር እና ከዛ ቦታ ሲደርሱ ብዙ ውዝግብ ቢኖርም ነገር ግን ትክክለኛ አባቷን አግኝታለች። አባቷ ገዴ ታሪኳን ሲያወራት እሱ እንዳልጣላት እና ወንድሙ የራሱን የወንድሙ ኑሮ ወይም የተያዘ አባት ኑሮ እንዳይፋረስ እና ደግሞ በድንገት የተፈጠረ ነገር ሆኖ ነውና እንደዛ አድርጎ ያደረገብኝ ወንድሜ ነው ብሎ አስረዳት። ከዚያም በኋላ የዳታ አባት አሁን ላይ ቤተሰብ መስርቶ እየኖረ ይገኛል። እናቷ ግን የት እንደሆነች ትሙትም፣ ትዲያንም የነገራን ነገር የለም። ነገር ግን በወሬው መሀል በህይወት እንዳለች እና በሆነ ጊዜ ከተረጋጋች በኋላ እንደሚያገናኛት ቃል እየገባላት ነው። ለዚህም ደግሞ ዲ ኤን ኤ ምርመራ እናደርጋለን እኔ ግን በምልክቶቹና በምትነግሩኝ መሰረት ልጅ እንደሆነች ይሰማኛል ብሎ ወደ ቤቱ አስገባት። አቤት ሲያስገባት፣ ግን ሚስቱና ልጆቹ ሁሉ ቤተሰብ ማናት? ለምድን ይዘው የመጣሁ እያሉ ጥያቄ የቀረበበት አባትም ቤተሰብ የለኝም ስላለች ከጎዳናን ያመጣዋት ለትንሳት ትቀመድ ብሎ ባልተቤቱ እያስረዳ ባልተቤቱ ግን ልትቀበል አልቻለችም። እንዲሁም አንደኛው ልጁ በጣም ጠልታታለች። እሷም ግን እየጠላችው በምክንያት ነው። ጓደኛዋን የምትወደው ቤት ስላለ እሱን እንዲሁም ዳጣ ስንመጣ ሁሉም ወደዋታል፣ ከናይቱና ከአንደኛይቱ እህቷ በስተቀር። ያም ልጁ የእህቷ ጓደኛ የሚባለው በጣም እንደምታምር እያደነቀ ስትሰማ በጣም ተናደደች። እንዲሁም እህቷ ግን ብትናደድም አባቱ አባቷ እናትየዋን አሳምኖ ቤት ልትቀመጥ አደረገ። ዳጣ ከሁሉም ተግባቢና ጀግና ደፋር የዋህ ልጅ ናት። እንዲሁም ደግሞ ከአንደኛው እህቷ ጋር በጣም ነው የሚጓደዱት። በጣም ሲጠና ወደዋታ ተጫዋች እናት የእህቷን ጓደኛ የሚባለው በጣም ነው ወደደት። እንግዲህ አባቷና ዳታ ሲዋሩ አባቴ እንዳት ቤት ውስጥ ምንም ጥያቄ እንዳትጠይቄ፣ እንዴት እንዲያቁብኝ ብሎ ሚስተ ሲዋሩ ሚስትየቱ ሰማች። መታ ምንድን ነው ያላችሁት ብላ ብታፋጣቸውም ነገር ግን እንደምንም ብለው አመለጡ። የዳታ አባት ባርቴ ቤቱን ለምኑ አሳመናት። ዳታም ልብሷ ልትቀይርና የፈለገችው ነገር ሊገዛላት ወደ እሱ ግዛት ወጣ። አሁንም ዳታ አንድ ነገር ላይ ክርክር ይዛለች። እሱም እባክህንስ እናቴ ንገረኝ፣ የት ናት? ሞታለች አለች በህይወት ስትለው ስለ እናትሽ አጠይቂኝ ሁሉም ነገር በጊዜው አሳይሻለሁ አለ። እኔ እኮ መሞት እና መዳኗን ነው። መጠይቅህ ሌላ አይደለም ሰው፣ እሱም ቢሆን ጊዜ ያለው እኔ አባተሽ ነይ። ስለዚህ ሁሉ ነገር ማረግ ይችላል ማለት ቢሆንም ቢኮንም ወዳ ሲሆን በግዷ ይሄን ነገር ተቀበለች። ዳታ ቀሚስ ቀሚስና በሚያምር መልኩ አለባብሷት ወደ ቤት ይዟት ሄደ። ነገር ግን አንደኛዋ ህቶ አሁንም በጓደኛዋ የምትቃናው አሁንም የሱዌድ የአታሚስ ሱቅ መሄድና አባቷን መንከባከቧን እየጠረጠረች እናቴቱን ያልሆነ ሀሳብ ጨመረችባት። እሱ ምንድን ነው እናቴ ለምድን የተቀበሹ? አባቴን እኮ መጠየቅ አለብሽ። ቆይ እኔን አይወደኝም ደሷ እሷ እንግዲ እያደረገ ነው እያለች መመቅኘት ጀመረች። እሷ እኮ ለጓዳና መጣችው፣ ስለዝክ አንቺ ደግሞ በእሷ እንደዛህ ትበይ። የምፈልገው ነገር ካልደረግልሽ ያለችት ግን እች ልጅዮ ከሌላ የሚወልድያት ሊሆነ ሳ ይሄን አጣሪ ለምን ዝም ተባለ ስትላት፣ እንዴት እንደተሳሰብ ሽዛና ይቱ በጣም ሌላ ሀሳብ ውስጥ ገባች። ከዚያ በኋላ ዳታና ናታን ለማጣላት እህቷ መጽሐፉን ቅደጂ በፌ በቶክቶክ ፖስት ተሻለው እይታ ታገኛሽ በማለት የእህቷን ጓደኛ የምጠረጥረውን አስገደደቻት። ቢሆንም ግን አሁን ቀሚስ ተለበሰች ራሱ ወዴክ ጓደኛዋ እህቷ ጓደኛ እያ ሊነቃት ነበር። እህቷ ግን በጣም ተቃጥላለች፣ እንደምቀማት እርግጠኛ ሆናለች። ከዚያም በኋላ ሲጠይቃት እሷ ብላይ ነው ብላ አሁን ተፋጠዋል። ማን ያሸንፋል? ዳጣ በጣም ጀግና ናት። ወንድን ተዳፍራ የምትመታና ራሷን የምትጠብቅ ተወዳጅ ልጅ ናት። ሁሉም ይወዳታል። አባቷ ራሱ ሲገለመጥባት በጣም ነበር ልጁን የደበደበችው። እና ዳጣ አሁን ላይ ስለማታውቃት እንጂ ከሱ ያበር ጀግና ናት። ዳጣ መጨረሻዋን እናቷን ነገር እስከምታገኝ እንግዲህ ደስታዋ ባይቋረጥም ግን አሁን ደስተኛ ናት። ቤተሰብ አግኝታለች።